ልጠቅሽ ቃያለ አብ ወልድ መንፈስ ቅዱስ አንድ መለኮት ነው አይደል? ያላቸው አንድ መለኮት ነው። ነገር ግን ሶስት አካል ማርያም መለኮትን ወልዳለች ማርያም

አዎ መለኮትን በስጋ ወልዳለች። የሶስቱንም መለኮት ነው በስጋ የወለደችው? አይ ሶስቱም አንድ መለኮትን ሼር የሚያደርጉት እኮ። ያንን ሶስቱም አንድ መለኮትን ሼር ስለሚያደርጉ ማርያም መለኮትን በስጋ ስትወልድ የሶስቱንም ነው ወይስ የኢየሱስን መለኮት ብቻ ነው የወለደችው?

ማለት አልገባኝ። ጠይቄ ሶስትም ሶስት መለኮት ስላላቸው፣ አይ ሶስቱም አንድ መለኮት ነው ያላቸው አልሽኝ። ያለውም አንድ መለኮት ነው ስላልሽኝ፣ ማርያም መለኮትን ስትወልድ የሶስቱን መለኮት ነው የወለደችው ወይስ የእሱ የራሱ መለኮት ኖሮት የሱን ብቻ ነው የወለደችው? እሺ፣ አይ በመጀመሪያ ሶስት መለኮት አይባልም።

ሶስቱም አንድ መለኮት ነው ሼር የሚያደርጉት። ስለዚህ መለኮት አንድ ነው። የአንዱ መለኮት በስጋ ወልደዋለች። ስለዚህ አንድ መለኮት ስላለ የሶስቱንም መለኮት ለምሳሌ የአብ እና የመንፈስ ቅዱስንም መለኮት በስጋ ወልደዋለች። የአብ መለኮት፣ የመንፈስ ቅዱስ መለኮት የሚባል የለም። መለኮት አንድ ነው። የአንዱ መለኮት በሶስቱም ውስጥ ይሰራል ነው እንጂ የአብ የራሱን መለኮት አንድ እኮ አንድ ነው አልሽኝ። አንድ መለኮት ነው ያለው እሱ ትወልዷል አልሽኝ። ስለዚህ ስላሴ በመለኮት ማርያም ወልደዋለች ማለት ነው አንድ መለኮት ስላለ

ስላሴ ተወልዷለ በመለኮት እንግዲህ መለኮት ከተወለደ የሶስቱም መለኮት አንድ ከሆነ ስላሴ ማርያም በመለኮት ወልደዋለች ማለት ነው ያው በአካል የወለደችው ሶስት አካል ስለሆነ ስላሴ አልተወለደም የተወለደው ወልድ ነው ስለወልድ ስናወራ ስለአካል ነው የምናወራ ሶስቱም አካል አልተወለደም እኮ ስለዚህ ወልድ ሲወለድ አካሉ ብቻ ነው የተወለደው ወይስ መለኮቱ እኮ እንደዛ ነው መለኮት በስቃ ተወለደ

ስለዚህ መለኮት ስንል ደግሞ ሶስቱንም ነው የሚያካትተው። ቁጥባ ብለን ነበር። ስለዚህ መለኮት በስጋ ሲወለድ የሶስቱ መለኮት በስጋ ተወለደ። አካላቸው ግን የሁለቱ አልተወለደም። መለኮታቸው ግን የወልድ ብቻ ነው የተወለደው። ለምን? እንዴት መሰለሽ? ሊጠርግ ላስረዳሽ፣ ለምሳሌ

አቦል መንፈስ ቅዱስ አንድ መለኮት ነው ሼር የሚያደርጉት ስንል መለኮት አይቆጠርም አይቆጠርም ምንነት አይቆጠርም እና ማንነት ነው የሚቆጠሩ ስለዚህ ስለ ውልደት ስናወራ ስለ ምንነት ነው የምናወራው ስለዚህ ከሶስቱ አካል አንዱ ተወልዷል እኔ እንደዛ ነው የምረዳው አሁን እኮ የወልድ መለኮት ብቻ ነው

አንቺ ምን አይነት ቆጥረሽ ነው ሶስት መለኮት ያደረግሽው? ቆጠርሽ ለዛ ነው። ሶስት መለኮት ስላልቆጠርኩት እኮ ነው አንድ መለኮት ነው ያለው ካልሽኝ በስጋ መለኮት በስጋ ተወለደ ስትይ አንድ ስለሆነ የሶስቱንም አያካትትም፣ ነው ማያካትትም። መለኮት ተወለደ ሲባል ያብና የመንፈስ ቅዱስን መለኮት አያካትትም። ከባድ እኮ ነው ወላሂ ስለምን ቁጥር

ቆይቆህ መለኮት ተወለደ እያልሽ፣ አሁን እኮ ቁጥር አይደለም፣ ቁጥር ሳይሆን ምንነት ነው። ስለዚህ ምንነቱ መለኮቱ በስጋ ተወለደ ስል እየቆጠርሽ አይደለም፣ የሶስቱንም እያመለከትሽ ነው የሚሆነው፣ መለኮት ስቲል የሶስቱም አንድ ስለሆነ። ካልሆነ ግን ወልድ የሚባለው አምላክ ወይም ወልድ የሚባለው አካል የራሱን መለኮት ብቻ ነው፣ የራሱ መለኮት ብቻ ነው የተወለደው ማለት ነው። ነው የወልድ

የወለደችው የወልድን መልኮት ብቻ ነው። ምንነት አንድ ነው አይደለም? መልኮት አንድ ነው። ሶስቱም ያንን አንዱን መልኮት መሽር የሚያደርጉት አይደለም? እሺ። ስለ ወልደት ስናወራ ስለ ምንነት ነው የምናወራው። አይደለም? ሶስቱም የሚቆጠር አካል አላቸው። አረ ማንም አልገባውም። ስላሴ ሙሽሷ ብቻ መቼም አይገባትም።

ወይ አንዱ መለኮት አንድ መለኮት ነው ያለ ከተባለ በኋላ ማርያም መለኮትን በስጋ ወለደች ሲባል የሶስቱን ማካተትበት ምክንያት ምንድን ነው? ቃል ተመለስ። ይቅርታ ስልክ እየገባብኝ ነው። ብዙ አልቆይም። ኦኬ ላይ ምን ነገር እያወረሉት በኢየሱስ ማርያም መለኮትን በስጋ ስትወልድ የወልድን መለኮት ብቻ ነው በስጋ የወለደችው ወይስ የሶስቱን?

አይ እንዳልኩሽ ነው፣ ምንነት አይቆጠርም መለኮት ስለማይቆጠር፣ ማርያም የወለደችው አካልን ነው። ስለዚህ ከአካል ውስጥ ደግሞ ወልድ ኢየሱስ ክርስቶስ ብቻ ነው የተወለደው። መለኮት ተወልዷል? አዎ መለኮት በስጋ ተወልዷል ነው። ከዛ በተረፈ ግን ቆይ ቆይ፣ መለኮት ተወልዷል ስትይ፣ መለኮት ተወልዷል ስትይ ሶስቱን ማካት በምንነት

ሄደን ግርግር ዝበልል ኦኬ፣ ልክ ነሽ። ያካትታል፣ ሶስቱንም ያካትታል። ስለዚህ የሶስቱንም መለኮት ማርያም በስጋ ወልደዋለች ወይስ አልወለደችም? መለኮት በስጋ ተወልዷል። የአንዱ ምንነት ተወልዷል እኮ። ስለዚህ ማርያም የአብና የወልድንም ማነው? የሥላሴ መለኮት ማርያም በስጋ ወልደዋለች። በምንነት ሶስቱም አንድ ስለሆኑ መለኮት ስወለድ የሶስቱም ተወልዷል መለኮትነታቸው

ስለዚህ ማርያም በመለኮት የስላሴ እናት ናት ማለት ነው። የወልድ ብቻ ሳይሆን ማርያም የአብና እናት ሆን አረፋቸው የአብና የመንፈስ ቅዱስ የምናት ሆነ ተገላገለች። እስኪ እዚህ ላይ ማለት ክርስቲያኖች እንደዛ ብሎ ያምናሉ ወይ የሚለውን ነገር ከአስኪ ታዳምጫለች። መምህራን ካላችሁ በተለይ ገብጣችሁ እዚህ ጋር ልክ ነገር ትነግሯን